ሰላም ሰላም ቤተሰቦቻችን፣ ሰዎችችን እንዴት ናችሁልን? የማምሻ ተመልካቾቻችን፣ አሁን ደግሞ እንግዲህ የማምሻ መዳረሻ ፕሮግራማችን ላይ ትገኛላችሁ። ቀደም ሲል እንዳያችሁኝ እንግዲህ እኔ ሽቅርቅር ብያለሁ በዛሬ ላይ፣ ያው አለባበሴን አይታችሁ ደግሞ የሆነ ነገር እንደገመታችሁ ተስፋ አድርጋለሁ። ምክንያቱም በአለባበሳችን ብዙ ነገሮችን መግለጽ እንችላለን፣ እንዲሁም ቦታዎችን፣ የምንሄድበትን ቦታ አንዳንዴም ደግሞ አኗኗራችንን፣ ባህሎቻችንን፣ ትውፊቶቻችንን ከምናስታውቅባቸው መንገዶች አንዱ እንደዚህ አለባበሳችን ነው። ዛሬ ስለ አፍሪካ ልናነሳ ነው። እናንተም ገምታችሁ ይሆናል። ለማንኛውም ውድ ቤተሰቦች ዛሬ በመዳረሻዬ በአፍሪካ ልብሶች ላይ ትኩረቷን አድርጋ ከምትሰራ ዲዛይነር ጋር ቆይታ አድርጋለሁ። አለባበሳችን ምን ይመስላል? አሁን ላይ እንግዲህ በብዙዎቻችን ዘንድ እየተለመደ መጥቷል። ይህ የአፍሪካ ጨርቅና፣ እስቲ ያሉትን ፋሽኖች እንዴት ነው የሚሰሩት? እንዴት እንደገባች ከዋናው ባለሙያ ጋር ቆይታ እናደርጋለን። አብራችኑ ነው ነው አምሮብሽ መጣች በጣም ወደድሽው አይደል ቆንጆ ነው ሰራንልሽ ልክሽ ነው በጣም ያማራሰው በጣም ካሰብኩት በላይ ነው ያሳምርሽልኝ ያምራል በጣም ከዚህ ጋር ይሄኛው የሌዘር ነው እኔ ያረኩት ይለያያሉ። ይሄኛው ኖርማል ጨርቅ ነው፣ እስኮባ ይባላል። ይሄኛው ሌዘር ነው። በጣም ብዙ አይነት ነው የምንሰራው። አፍሪካ ድሬስን ሚክስ እያደረኩኝ ከብዙ አይነት ጨርቆች ጋር ሚክስ እያደረኩ ሰራለሁኝ። ከነዛ መሀል ይሄ አንደኛው ነው። እንደምታይ በጣም ብዙ አይነት ቀለር ያላቸው ጨርቆች አሉ ከውጭ እያስመጣን ኦሪጂናል ኮተን ይሆናል። ለሰውነት የሚስማማ ጨርቅ ብቻ ነው። ምን መርጣ በጣም ነው የሚያማምሩት እኔ ያረኩት ጨምሮ እንዲሁም ደግሞ ይሄኛውም እዚህ ጋር የሚታየው በጣም ነው የሚያምሩት። ይሄ በብዛት ለመስክ ለሙሽሮች የሚሰራ አይነት ነው። አሁን እዚህ ደግሞ አንቺ የለበሽው ደግሞ ካዥዋል ኖርማል ፕሮግራም ሲኖርሽ መጠቀም የምችው ካዥዋል ነው። መራምድ ያራምድሽ ነው። ይሄኛው ግን አያራምድም ሰው ለፎቶሹት ብቻ ለሙሽሮች ለሙሽሮች፣ መስክ ፎቶ ነው። ለሙሽሮች የሚሰራ ዲዛይን ነው። በጣም ብዙ አይነት ዲዛይኖች አሉ። በጣምጋ የተሰራ እነዚህ የወንዶች ናቸው ተዘጋጅተው እኔ አሁን እንደመጣሁ ቢሆን ኖሮ የተሰራ አገኛለሁ ወይ? በብዛት የምንሰራው በትእዛዝ ነው። እነዚህ ግን አንዳንድ ለወንዶች ሲሆን ምንም ችግር ስለማይኖር ፊቲንግ ምናምን ስለማይቸገሩ ፒክ የሚደረጉ አዘጋጅተናል። አብዛኛው ግን የሴት በተለይ በትእዛዝ ነው። ስለዚህ እኔ አሁን እንደ አንድ ከስተመር መጥቼ ቢሆን ኖሮ ያው ቀድሜ መጥቼ መታዘዝ ነው ያለበት ማለት ነው። ተለክቼ እንዳዘዝሽ እንዳረግኩት ማለት ነው። ከንምሽ እንደመጣሽ ንጀሳ እንደዛ አድርገው ነው። ወንዶቹ ግን ሊያገኙ ይችላሉ ሊያገኙ ይችላሉ። ያው ከጉብኝት ነው የጀመርነው ቀጥታ፣ እና ራስሽን ደግሞ ለተመልካቾች እንድታስተዋውቂ እድሉን አልሰጠሁሽም እና አሁን እድሉን ልስጥሽ። እሺ፣ ኢየሩሳሌም ማድነው እባላለሁኝ። ዲዛይነር ነኝ። የሳሊ ፋሽን ዲዛይን ኦነር ነኝ መጀመሪያ ከስተመር ሲመጣ የምናደርገው መጀመሪያ ከእነሱ ከለር ጋር የሚሄድ ነው ሰልክት የምናደርገው። አንቺ ቀይ ስለሆንሽ የትኛውንም ዲም ነገር የምትለብሽ ምንም ችግር አይኖረውም። ልክ እንደ አሁን እንደለበሸው ማለት ነው። ግን በጣም ጠይም ዳርክ ስኪን ላላቸው ሰዎች ደግሞ ከለርፉል የሆኑ እነዚህን ከለር ያላቸው አሁን፣ ይህንን ዳርክ ለሆነ ሰው ዳርክ ስኪን ላለው ሰው ብንመርጥ ጭልም ነው። ከዛ አንቺ ላይ ቢሆን ግን ያምራል ቀይ ስለሆንሽ ስለዚህ ከለራቸው አይች ነው። ከለራቸውን አይቼ ከእነሱ ጋር የሚሄድ ነገር። አንዳንዶቹ ደግሞ ዲኮር ቀድሞ ያዙና እኔ ጋር ይመጣሉ እነሱ ደግሞ ከእነሱ ዲኮር ጋር የሚመሳሰል ስልክ ታደርጋለች። አፍሪካ ድሬሶች ደግሞ አሁን ላይ በጣም ተወዳጅ ተፈላጊ ናቸው። እዛ አፍሪካ ድሬሶችን እነዚህ እንደምታያቸው በጣም ከለርፉል ስለሆኑ በጣም ነው ፕሮግራም ድምቅ የሚያደርገው። አሁን አሁን ላይ ነው ይሄ ነገር እየተለመደ የመጣው። ከለር የሆነ ነገር እንፈራ ነበር እኛ ኢትዮጵያውያን። ይሁን ሌላ ቦታ ላይ ይደረጋል በደንብ አሁን ላይ እየተለመደ ነው። መጀመሪያ ግን መጀመሪያ ላይ ስንጀምር በጣም ከባድ ነበር። ሰው አይደፍርም። ያው በጣም ከለርፉል ነው እንዳየሹ፣ ሌሎች ሀገራት ላይ ይለበሳሉ። እኛም አፍሪካ ነን ግን እኛ እንፈራዋለን በጣም እንፈራዋለን እንዲሁ ባህላችንም ምናምን ደብዘዝ ያለ ነገር ነው በብዛት ምንጠቀም የነበረው አሁን ግን በጣም ብዙ ሰው እየወደደው እነዚህ ለልደትም ለመስክም ይሆናል። ከለር ስለሆነ እንደየፍላጎቱ ነው። ይሄ ግን የመስክ ልብስ ነው። በጣም መውደው ከለር ነው። ይሄ ከለር ለቀይም ይሆናል። ለሁሉም ማየት የሚሆን ነው። ሲለበስ ሲፈራ ደግሞ ሞሮ እንደዚህ በጣም ያምራል። ልብስን ስሰራ መጀመሪያ ጨርቅ ፋብሪክ ማለት ነው፣ ፕላስ ሰውነት ነው የምሰራው። ይቺ ልጅ የትኛው ሰውነቷ ቢገለጥ ያምራል? ውብ የሆነ አካል አለን አይደለ? ውብ የሆነ ፓርት አለ። ያ ፓርት ቢታይ ሰውን የማያሰናክል ከሆነ ሌላ ነገር የሚጋብዝ ካልሆነ ያቺ ፓርት ቢታይ ሞሮፍ ለልብሱ ውበት ትሰጣለች። ስለዚህ በዲዛይነር የሚሰሩ ልብሶች በብዛት ማንነትን አይገልጹም። የኔን ነው የኔን ነው ፍላጎት የኔን ሀሳብ ነው የሚገልጽልኝ እንጂ የአንቺ ማነት፣ አሁን የለበሽው ልብስ የአንቺ ማነት አይገልጸውም። ዲዛይኑ ሁሉም ነገር የኔ ክሬቲቪቲ ነው። ሰው በዲዛይነር ዲዛይንና ማንነት አይገናኝም። ምናልባት ከለር እንዳልሹ ኮንፊደንስን፣ ፍርሃትን አንዳንድ ጊዜ እንደዚህ በጣም ጨለም ያሉ ልብሶች የሚያዘውትሩ ሰዎች በራስ መተማመን እንደሌላቸው ወይ ደግሞ እንደሚፈሩ እንደዛ ዘንድ እንዳልኩሽ ከጋምቤላ የመጣሁት ብዬሻለሁ። ጋምቤላ በብዛት ይለበሳል አፍሪካ ድሬስ። በተለያየ በቁምጣ አድርገውት ወንዶች በቲሸርት እያደረጉት እና አሁን ደግሞ መጥኬ ሳይ በጣም በሚገራረም ነው፣ በዘመናዊ ነው የተሰራው። ስለዚህ ወደ ሀገር ስለማደላ በጣም ወደድኩትና እሱን ላዝ የመጣሁት አሁን ሲቀጥል ወደ ውጪም የተለበሰ ነው ይሄ ልብስ ግን አሁን ቀላቅለን ስንለብስ ለነሱ ይቀላቸዋል። አፍሪካ ልብስ ውስጥ ብቻ ሲሆን በብዛት ላይ አሁን ግን ዘመናዊ በመሆኑ እንደገና ደግሞ እንደሷ ምርጥ ጠንካራ ሰራተኛ ስላለ ኢትዮጵያ ውስጥ እስከ ዓለም ድረስ ይሄን ልብስ ይለብሱታል፣ በጣም የሚወዱት። መነሻ የሚሆንሽ ምን ነገር ነው? ለምሳሌ የሆነ ነገር አድርገሽ ሪፍሬሽ የምታደርጊበት ወይ ደግሞ መነሻ የሚሆንሽ ነገር ምንድን ነው? ዲዛይን ለማድረግ በመጀመሪያ ማንንም አይቼ ካልሆነ ማለት አንቺ መተሽ ስሪሊኝ ብለሽኝ ካልሆነ ልክ በራሴ ፍላጎት ክሬት ላድርግልሽ ብዬ ከሆነ ኢንስፓየር የሚያደርገኝን ሀሳብ ፈልጋለሁ መነሻ ሀሳቤን ፈልጋለሁ። መነሻ ሀሳብ ግን ሳይኖረኝ አንቺ እንደዚህ አይነት ነገር አድርጊልኝ ብለሽ ከመጣሽ ግን መጀመሪያ የአንቺን አቋም ነው ማየው፣ የአንቺን ከለር ነው ማየው። ከዛ በኋላ ነው ወደ ክሬት ወደ ማድረግ የምሄደው። ክሬት አድርጊ ስል ስስል ያው ከአንቺ ሰውነት ጋር ሊሆን ይችላል ብዬ ማስበውን ስላልሁኝ አይቼ አይ እዚህ ጋር እንትኗን አውጥቶታል፣ ሰውነቷን አውጥቶታል፣ ይሄ ፓርቷ ቢወጣ ይታያል፣ ይሄ ሰውን ድፍ እናርጓታል፣ ቅብር አድርጎታል፣ አንገቷ ምናም ይባላል አይደለ እነሱን ደግሞ አይና እንደገና ጠለዋለ ሌላ ክሬት አረጋለሁ። በብዛት ሰው የሚያቀኝ እንዳልሹ አፍሪካ ድሬስ እንዳለ ሆኖ ደፍራለሁኝ፣ ዲዛይን ላይ ደፍራለሁኝ። ዩኒክ ለየት ያሉ ዲዛይኖችን ነው በብዛት የምሰራው። ተመሳሳይ ነገር ብዙ ሰው ኒትነስ እንትን ላይ ነው የሚጨነቀው ጽድት ያለ ስራ መስራት ላይ ነው የሚጨነቀው። እሱ እንዳለ ሆኖ ነገር ግን ዲዛይኑ ላይ ነው የሚጨነቀው። መጀመሪያ ዲዛይኑ ያሰብኩት መምጣት አለበት፣ ዩኒክ መሆን አለበት። የተለበሰ ልብስ ያሰው ደግሞ መልበስ የለበትም። የሆነች ነገሯ መቀየር አለብኝ እና በብዛት የሚያቀኝ ሰው በዲዛይን ነው፣ ለየት ያለ ዲዛይን በመስራት ነው። በብዛት እናያለን። በግሩፕ የሚሰራ አይደለም። እስኪ መተው ሊያሰሩ ይችላሉና፣ ዋጋስ እንዴት ነው? ዋጋ እንደ ዲዛይኑ ነው። ዲዛይን እንደነገርኩሽ ስኬች አድርጌ ማሳየው ነገር ስለሆነ አሁን ይሄ ነው ልልሽ ይከብደኛል። እንደ ዲዛይን እንደ የምትመርጭው ዲዛይን ነው። እነዚህ ሙሉ ለሙሉ ኮተን ስለሆነ ለመስራት የሚመቸኝ ይሄ ነው። ለሰውነትም ተስማሚ ስለሆነ ዋክስ የሚባል ሌላ አለ። እኔ እንደማውቀው ማውቀው የአፍሪካ ጨርቅ ነበር እና ጠንካራ ነው። ግፍር ማለት ባህል ያለው እና እስኪ የጨርቆቹ አይነት ንገሪኝ። እነዚህ ሙሉ ለሙሉ ኮተን ናቸው። የናይጄሪያ ጨርቅ ብቻ ነው ምን ይዝ የሌላ ሀገር ጨርቅ አንይዝም፣ ራሳችንን የምናመጣው ሲታጠብ አይለቅም። እንዳየሽው ውስጡም ላዩም አንድ አይነት ነው። ሌሎች እነዛ ደረቆቹ ውስጡና ላዩ ይለያያል፣ ሲታጠብም ይለቃል። ያለ ቆዳችንም ተስማሚ አይሆንም ቀለም ስላላቸው። እነዚህ ግን ሲታጠብም አይለቅም። ኦሪጂናል ነው ማለት ነው። ይሄን በመልበሳችን አንድ የራሳችን ልብስ ነው፣ ምክንያቱም ራሳችን ነው አፍሪካን ድሪስ ለሚባል በስሙ ራሱ አፍሪካን ድሪስ ነው። ስለዚህ የራሳችን ባህልና ካልቸር የምናስተዋውቅበት ሰልፊ ድር ነው ብዬ አስባለሁ። እነዚህ አፍሪካ ድሬሶች በጣም ነው ድምቅ የሚያደርጉ ፕሮግራሞቻችንን ያደምቁልናል። ስለዚህ በተለያየ አይነት ዲዛይን ለፕሮግራሞች፣ ለልዳያት፣ ለመስክ ፕሮግራም እንሰራለን። እንደዚህ አይነት የሚያማምሩ ልብሶችን እንሰራለን። መታቸው አሰሩ ስለመጣሽ በጣም ደስ ብሎኛል። አመሰግናለሁ። እኔም በጣም አመሰግናለሁ። ውድ ተመልካቾቻችን እንግዲህ በዛሬው በማምሻ መዳረሻችን መዳረሻችንን በአንዲት ዲዛይነር ቤት ተገኝተን እንግዲህ ዛሬ ስላፍሪካ ልብስ ጨርቆች እንዲሁም ደግሞ ዲዛይኖች የተወሰነ ቆይታ አደረግን። እንግዲህ የከለር ምርጫችሁ ትንሽ ቦግ ያለ ደመቅ ያለ ከለርን የማትደፍሉ ሰዎች እንደዚህ በሚያምር ዲዛይን ደግሞ ተቀላቅሎ ተሰርቶ ልትወዱት እንደምትችሉ ተስፋ እናደርጋለን። ታሰፋላችሁ ብለንም ተስፋ እናደርጋለን። ለማንኛውም የዛሬው ፕሮግራማችንን ይህንን ይመስል ነበረ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሌሎች የማምሻ ፕሮግራሞች ይቀጥላሉ። እኔ ግን በዚያ አበቃው። መልካም ጊዜ